ልጅ የሆነ ናታም ቦጋለ ተብሎ የሚጠራ ህፃን ድንገት ከሰፈሩ ይሰወራል። የህፃኑ ቤተሰቦች እጅጉን ያዝኖ ነበርም። ስለ ልጃቸው ምን ማድረግ እንዳለባቸው ግራ ተጋቡም። የሚገቡበት የሚሄዱበትም ጠፋቸው። የዚህ ጨቅላ ህፃን መሰወር ያሳሰበው የአካባቢው ማህበረሰብም ቢሆን እጅጉን ተረበሸም። የከምባ ከተማ ፖሊስ ጽሕፈት ቤት አባላት ደግሞ ነገሩን በትኩረት መከታተል ከሁሉም አስቀድሞ ቦታ ሊሰጡ የሚገባ ነገር መሆኑንም በአንድ ላይ ተስማሙም። በዚህም ፖሊሶችና የአካባቢው ማህበረሰብ በአንድ ላይ በመጣመር በደቦ በመነሳትም በየገደሉ በየጫካውና በቅርብ ቀበሌያት ጭምርም መፈለግ ጀመሩ። ነገሩ ግን ቀላል አልሆነም። ህፃኑን አየሁ የሚል ሰው ጠፋም። የህፃኑ አባት አቶ ቦጋለ ግራ ተጋቡ። እባካችሁ ድረሱልኝ ብለው ለመላው ኢትዮጵያን መልእክታቸውን አኖሩ። ነገሩ ከዚያም ከተማ ተሻግሮ በልዩ ልዩ ማህበራዊ ሚዲያዎች ጭምር በመሰራጨቱ በርካታ ኢትዮጵያን በጸሎትና በዱዓ ከአባቱ ጎን መሆናቸውን አሳዩም። ሌሎቹ ደግሞ መረጃው ለብዙሃን እንዲደርስም ሼር በማድረግ እገዛቸውን ቀጠሉም። ከትናንት ወዲያም በእንዲህ ያለ መልኩ ህፃኑም ሳይገኝ ሁሉም ጭንቅ ውስጥ እንደሆነ ቀጥሎ ሰዓቱም መሸ። አይነጋ የለም እንደምንም ነጋ። አስገራሚው ነገር የተፈጠረው አካባቢው ፖሊስ ከማህበረሰቡ ጋር በመተባበር የቤት ለቤት ፍተሻ ማከናወን ጀመረ። ፍተሻው ታዲያም እገሌ ወዳጅ ነው፣ ጎረቤት ነው ብሎ ለይቶ የሚያልፍ ባለመሆኑ ሁሉንም ቤቶች ማሰስ ጀመሩም። በዚህም መሃል ድንገት በህፃኑ ቤተሰቦች መንደር ውስጥ በምትገኝ አንዲት ሴት ቤት ደረሱም። ሴትየዋ ጎረቤታቸው ናት። ቀጥ ብለው እቃውን እያንጎዳጎዱ ሲፈትሹ ቤት ውስጥ የሚገኝ አልጋ ስር የተቀመጠ ሳጥን ውስጥ ህፃኑ ታፍኖ ተገኘ። እጅግ የሚያሳዝነው ነገር ምንም የማያውቀውን ይህንን ህፃን ልጅ እጆቹና እግሮቹ ተጠፍነገው ታስረዋል። አፉን በጨርቅ ታፍኗል። በእንዲህ ያለ መንገድ በዚህ ቤት ውስጥ ከ12 ሰዓት በላይ ቆይቷል። በፎቶ ላይ በሚታየው መልኩ እጅና እግሩ ታስሮናም እንዳይጮህ አፉ ተሸፍኖ ከአልጋው ስር ከ12 ሰዓታት በላይ ታስሮ ተጥሎ ተገኘ ሲል መረጃውን ያካፈልን ኩኔደ መላሽ ነው። የአካባቢው ማህበረሰብም በሴቲቱ ድርጊት ቢበሳጭም በህፃኑ ደህና ሆኖ መገኘት ደግሞ በደስታም ባተራጨም በዚህ ህፃን ልጅ ላይ በተደረገ ታላቅ መረትና የእግዚአብሔር ረድኤት ቅድስት ቤተ ክርስቲያንም እንዲህ ምእመናንን ሰብስባ በአውደ ምረት ምስጋናን ለአምላኩ አቀርባለች፣ ይለናል ኩኔም። የዚህ ህፃን ልጅም ስም የልጅ ሞት ደብዳቤ ተለውጦና ይህ ልጅ ስሙ ናታን ሳይሆን ባህራን ነው ስትልም ማወጇን ነው ይኸው። በመረጃው ያካፈለን በርካታ ሰዎች ቤተ ክርስቲያን ተገኝተው ስለ ልጁ አምላካቸውን አመስግነዋል፣ ጉባኤው ተከናውኗል። ራሱን ከጥቃት መከላከል የማይችልና ሰውን ሁሉ እንደ ወዳጅም እንደ ወላጅም የሚመለከተው ጨቅላ ህፃን ሁለት እጆቹን አስሮ ሳጥን ውስጥ ማቆየት ለሰይጣን መስዋዕትነት ካልሆነ በስተቀር ሌላ ዓላማ ሊኖረው አይችልም ሲል የገለጸው ደግሞ እስራኤል ታደሰ። ሰላም ሰላም ውድና የተከበራችሁ የአዚቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዛት ትርፍርፍ ይበለልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረስቡ የምወዳችሁ የምትወዱኝ ማለት ነው። ሰላማችሁ ብዛ ያዳም ዘር በሙሉ እንግዲህ መግቢያ ላይ እንዳሰማኋችሁ ማለት ነው፣ ቀን ጨባርክ ያሰምቻችኋለሁ። እንዲሁም ደግሞ መረጃውን ደግሞ ጉርሻ ፔጅ ላይም ታገኙታላችሁ ማለት ነው። በጣም ያሳዝናል ማለት ነው። በጣም ይገርማል። እንግዲህ እቺ ሴት ናት፣ ትልቅ ሴት ናት። እንደምታዩዋት ፊቷ ይናገራል። በዚህ እድሜዋ በመቁረቢያ ሰዓቷ ወደ ፈጣሪ በመሄጃ ሰዓቷ እንግዲህ ለሴጣን የሰው ልጅ ወስዶ ግብር ማድረግ በጣም ያሳዝናል። የእውነት በጣም ይከብዳል። በጣም ያማል ይሄን መስማት ራሱ ማለት ነው እና እንግዲህ ሴትዮዋ በቁጥጥር ስር ያውላለች ማለት ነው። ምን እንደሚፈረድባት አብረን እናያለን። እቺ ስለ እንደኔ እንደኔ ሞትን ቢፈረድባት ራሱ ምንም ምንትን አደለም። እውነቴን ነው የምላችሁ፣ አታሳዝንም። ምክንያቱም እቺ ሴት እኮ ቤት ለቤት ፍተሻ ባይጀምር ይሄን ሕፃን ምን ልታደርገው እንደሆነ አውቃችኋል። ለዳቢሎስ ልሰጥ ነበረ። ፈጣሪ ነው ያወጣው ይሄንን ልጅ ማለት ነውእና በጣም በሚያስደንቅ እና በሚገርም ሁኔታ ነው እንግዲህ በዚህ ደረጃ እየደረሰው ማለት ነው። እንግዲህ እንደሰማችሁት ይሄ ህጻን ልጅ ከትላንት ወዲያ ሰኞ እለት በቀደም ይጠፋል ማለት ነው። ከቤት ውስጥ ሲጠፋ ይፈለጋል። ከእየተጫወተ ይጠፋል። እቺ ሴት ጎረቤት ናት። ይፈለጋል። በሀገር በሚዲያ በሁሉም ተበትኑ ማለት ነው። እየተፈለገ ከቤት ከጠፋ ሰዓት ጀምሮ አስራ ሁለት ሰዓት ሞላ አደረ ማለት ነው። ሰኞ እለት ማክሰኞ እለት ጠዋት በቃ ቤት ለቤት ፍተሻ ይደረግ ተባለ። ቤት ለቤት ፍተሻ ይደረግ ተብሎ በመደዳ ቤት ለቤት ፍተሻ እየተደረገ በነበረበት ሰዓት እንግዲህ ይቺ ሴት ማለት እንደ ሰማኑ ጎረቤት አብራ ቡና የምትጠጣ አብራ የምትውል በቃ እዛው ቤተሰብ ማለት ነው፣ ጎረቤት ናት ማለት ነው እና እሷ ቤት ይደርሳል። እጣ ያው አይለይም አይደለ፣ ጎረቤት ነው ዘመድ ነው ወዳጅ ነው አይባልም። ፍተሻ ከተባለ ሁሉም ቤት ነው፣ በመደዳ የሚፈተሸው በየመደዳ እየተ ፈተሸ እያለ እሷ ቤት ላይ ተደረሰ። እሷ ቤትም ጉዳን ጉዱን እያነሱ በየጓዳው ፍለጋ ሲጀምሩ አልጋ ስር እንግዲህ ሳጥኑንም አይታችኋል ማለት ነው። በአልጋ ስር በሳጥን ውስጥ ታደርግና አልጋ ስር ፍና ድርጋ ታስቀምጠዋለች። እንግዲህ ይሄ ልጅ አደረ ዋለ። በአጠቃላይ አስራ ሁለት ሰአት ሞልቷል። አንድ ቀን ሙሉ ማለት ነው ከጠፋ አንድ ቀን ሙሉ ሞላው ማለት ነው ልጁ ከተሰወረበት ሰዓት ጀምሮ በዚህ ሁሉ መካከል ላይ እጁን ጥፍር አርጋ አስራ እንዳያችሁት እጁ ታስሯል እግሮ እግሩን አስራ እጁ ራሱ አብጧል የታሰረበት እስር አርጋ አፉን ምፍን አድርጋ በጨርቅ እንዳይጮህ እንዳይተነፍስ እዛ ውስጥ ታስቀምጠዋለች። ይኸው እዚህ ጋ እንደምታዩት እጁ በጣም አብጧል። ቀረብ አርጋችሁ ካያችሁት ማለት ነው። ጉርሻ ፊት ላይም ይዩት። ፎቶዎቹ በብዛኛው ተለቀዋሉ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የሶስት ዓመት ህጻን ልጅ ነው። ለዚህ ልጅ ይሄ ይገባዋል? በእናታችሁ ባሉን ልዳ እንጀቷ ልጅ የላትም? ባይኖራትስ እንዴት ለዚህ ህጻን እንደው ከቤተሰብ እንኳን ጥል ቢኖር የሆነ ነገር ቢሆን ራሱ አያሳዝንም። ይሄ ህጻን ምን እያቃል? አሁን ይሄ ህጻን እና በጣም ነው የሚያሳዝን የእውነት እንግዲህ ለዳቢሎስ ልትሰዋው እንደነበረ ነው የተናገረችው፣ ማለት ነው፣ እየተዘገበ ባለው ማለት ነው። ሀብት ለማግኘት በአጭር ሀብታም ለመሆን ለማካበት የሰው የህፃን ደምናም። በአብዛኛው እኮ ህጻናቶች የሚጠፉት እንደዚህ አይነት የሴጣን ሴራ። እነዚህ ከዳቢሎስ ከእንትን አምልጠው የመጡ ሰዎች ናቸው። እነዚህ ሰዎች ምድር ላይ ተቀላቅለው ከሲዮል ያመለጡ ናቸው እንጂ፣ የእውነት ሰዎች ናቸው ማለት ራሱ በጣም ይከብዳል። እኔ ሰውናት አለለም፣ ለእኔ በጣም ዳቢሎስ ናት። በጣም ናት፣ ቆሻሻ ናት። በዚህ እድሜ እንደ ወጣቶችስ ገንዘብ እያታለላቸው እንበል እንደዚህ ትልቅ ሴት በዚህ ውርዴት እኮ ነው። ለእሷ ሞት ይሻላታል እውነት ከእንደዚህ አይነት ነገር። እኔ ሞት ቢፈረድባት ራሱ ደስተኛ ነኝ። ምክንያቱም ለዚህ ልጅ የጨከነች እናት ስለሆነች ምንም ለሀገርም ለሕዝብም ለጎረቤትም አጠቅምም ብትወጣ ራሱ ከዛ ከእስር ራሱ በምረት እንኳን ብትለቀቅ ራሱ ለሷ ራሱ ጥሩ አይደለም ተጠይቃለች ምንድነው አላማሽ ይሄን ልጅ ምን ለማድረግ ነው አግተሽ ብር ለመጠየቅ ነው ወይስ ምንድነው አላማሽ ስትባል አይደለም እሱን ሰውቼ ሀብት ለማግኘት ነው የሚል ነው እንግዲህ ሰጠች እየተባለ እየተወራ ያለው ይሄን እንዴት ታዩታላችሁ አይዘገነንም መስማት ራሱ አይከብድም ለካ ህፃናት እንደዚህ እየጠፉብንና እየጠፉ አድራሻቸው ጠፍቶ የተገኙ በዛ ላይ ደግሞ በቅርብ ሰው በቅርብ ሰው በቅርብ ሰው ጎረቤት የራሴ ያላችሁት ሰው ነው ልጃችሁን የሚበላ ወላጆች ትምህርት ይሆናችሁ ሁላችሁም ሼር አድርጎት ምክንያቱም ልጅ ሲጠፋባቸው እርቆ መሄድ አይደለም ሚዲያ ላይ መበተን አይደለም በመጀመሪያ ከጎረቤታችሁ ጀምሩ እናንተ ጋር ካለው ሰው ጀምሩ ከጎረቤት እየጀመራችሁ ውነት በጣም ነው የሚያሳዝነው ከባድ ነው። ድፍረቷ ድፍረት አይደለም። የእውነት ትዝ ካላችሁ ጎንደር ላይ የባህርዳርዋ ልጅ ትዝ ካላችሁ ያቺ ልጅ እኮ የአስተማሪዋ ነው ገሎ ውሃ ውስጥ የከተታት ሰምታችኋል፣ አይደለ? በጣም በሚያሳዝን ሁኔታ ማለት ነው። ሰባት አመት ቤታቸው ተከራይቶ የኖረው ያሳደጋት እሱ። እዛ ቤት ሲገባ ልጅቷ የሁለት አመት ልጅ ነበረች። ሰባት አመት እሱ ተቀምጧል እዛ ቤት እና ያሳደጋትን ልጅ ነው አስር አመቷ ላይ ያለች ነው ሕይወቷን እንደዚህ አድርጎ አግቶ ብር ወስደው ብር ብለው መጨረሻ ላይ ሕይወቷን ካጠፉ በኋላ ውሃ ውስጥ የጨምሯት ትቸርዬ እኔ ነኝ እኮ ትቸርዬ እኔ ነኝ እኮ አውቀህኛል ትቸርዬ እያለችኝ አለ እኮ። የዛኔ ተቀጥቅጦ በፖሊስ ሲጠየቅ ማለት ነው የዛን ሰዓት ላይ ትቸርዬ አውቀኛል እኔ ነኝ እኮ ያለች ምን አክላ ለገንዘብ ብሎ ሰምታቻ አይታችኋል። በጣም በሚያሳዘን ሁኔታ ማለት ነው። እንደዚህ ያ 10 አመት ልጅ ያሳደጋት ልጅ የተሸከማትን ሸከማት እንደ አመት ቤታቸው ሲበላ ሲጠጣ የነበረ አስተማሪ ቤት ውስጥ ታማኝ የነበረ ወስዶ እንደዚህ ሲያደርጋት ኧረ ከባድ ነው። ማንን እንመን የእውነት ማንን እንመን? እኔ ኮ ወላጆች ወይኔ በጣም አሳዘኑኝ፣ ልጆች ያላቸው ለምን? የድሮ እናቶች እኛ ድሮ ስናደግ ጎረቤት ነው ያሳደገ ያም ያም፣ በተለይ ደግሞ ተመሳሳይ ወቅት ላይ የተወለድን ጡት የአንዱ የአንዱን ጎረቤት እየጠባ የአንዳችን እናት ሳትኖር አንዳችን እያጠቡ ያሳደጉን ጎረቤቶች ናቸው። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። የእኔ እናት እሳት ኑር ያቺኛ ይሁ እያጠባች ያቺ ሳት ኑር እቺ እያጠባች እንደዛ እየሆኑ ነው ያሳደጉን። ከምር የሰው ሰው ጡት እያጠባን ያደግን ሰዎች ዛሬ ላይ ግን መልሰን ራሳችንን ስንበላ፣ ድመት ስንሆን፣ ልጆቻችንን ስንበላ በጣም ያሳዝናል። ጎረቤት የራሱን ልጅ ሲበላ ማለት ነው። የእውነት በጣም የሚያም ሰዓት ደርሰናልና ሁላችንም ለሀገራችን ጸሎት አድርጉ። የእውነት በጣም አተሳፈረ እኔ ያፈርኩ። ስለዚህ ሴትዮ ይዋትስኪ ትልቅ ናት። በዚህ እድሜው ሀብታም ሆነች ድሃ ሆነች ደም ሰውታ ሌላ ክፉ ነገር ሰርተ ምን ያደርግላታል? ባለቀ ሰዓት እሪ አንቺ ስከፋ የእውነት በጣም ከባድ ነው። ምን አይነት ቆሻሻ ሴት ናት? እውነት ለአንቺ ልቦን አይስጥሻለለም ልብሽ ፍረስ ባለጌ። እና ይሄ ልጅ እንግዲህ ስሙም ተቀይሮ ባራን ተብሏል ማለት ነው ባህራን የሚለውን ደግሞ እንግዲህ ባህራን የሚለው የኦርቶዶክስ እምነት ላይ ያላችሁ ሰዎች በደንብ ይሄን ታሪክ ታቁታላችሁ። የባህራንን ታሪክ በደንብ ታቁታላችሁ። ከዚህ በፊት ተጥሎ ውሃ ውስጥ የተገኘ ሰው እንደነበረ ማለት ነው። እና የዛም ምሳሌ ነው። ይሄም እንደዛው ያም ባህራንም ውሃ ዳር ነው በሳጥን የተጣለ። ይሄኛውም ደግሞ ያው በሳጥን ታፍኖ ነው እንግዲህ ያው የተዘጋጅቶ የነበረው እግዚአብሔር አምላክ በተአምር የዚህን ልጅ ህይወት አትርፎ እንደዛም ታፍኖ ሳጥን ውስጥ ተዘግቶበትም ሲቀመጥም ህይወቱ ያልጠፋው በጣም የሚያሳዝን ተአምር ነው። እግዚአብሔር ለራሱ ሰበብ አለው። በዚችም ሴት ደግሞ ሊያዋርዳትም ነው። ከዚህ በፊትም የሰራችው ነገር ሊኖር ይችላል። የሌላ ህጻናትም እንባ ሊኖር ስለሚችል እግዚአብሔር ሊያስከፍላትም ሊያስተምራትም ነው ብዬ አስባለሁ። ብቻ በጣም ከባድ ነው። ፈጣሪ ልቦና ይስጣችሁ ነው ምለው እንደዚህ ክፉዎችን ተጠንቀቁ እውነት እኔ በጣም አመመኝ በጣም ደከመኝ ማለት በጣም ደነገጥኩኝ በቃ ታሪኩን ሳነበው ራሱ እዛ ጋር መጀመሪያ እንትና ጉርሻ ላይ ሳየው ማለት ነው እና ይከብዳል ወላጅ ሌላ ቦታ አትሮጡ መጀመሪያ ከቤት ከቤት ህፃናት ሲጠፉ ህፃናት ሲታገጡ እዛው ጎረቤታችሁን ከጊቢ እንዳትውጡ ቅድሚያ ጊቢውን ጎረቤቱን አስሱና ያዙ እዛው ታገኙታላችሁ መልሱን ማለት ነው ርቆ ሳይሄድ እንግዲህ እች ሴት አብራ ስታስፋልግ የነበረች ናት። ስትፈልግ ነበረ፣ አብራ አብራ ስትጮህ የነበረች ሴት ናት። ስታስመስል አፍና መድኃኒዓለም ያፍናት።